ጤና ይስጥልን ተመልካቾች፣ እንደምንሏችኋል። ከኤንቢሲ ቴሌቪዥን የመስከረም 16 ዕለተ አርብ ኤንቢሲ ዜና ተጀምሯል። በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። የተባበሩት መንግስታት የጸጥታው ምክር ቤት እንዲሻሻል ፕሬዚዳንት ታየ አጽቀሥላሴ ጥሪ ያቀረቡ ጠቅላይ ሚኒስትር አብይ አህመድ ከሩሲያ ፕሬዚዳንት ቪላዲሚር ፑቲን ጋር በተለያዩ ጉዳዮች ዙሪያ መከሩ። ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ግልጽ ጦርነት አውጇል አለች። ች ከሀገር ውስጥና ከውጭ በርካታ ጉዳዮችን ይዘናል። ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። በመጀመሪያም የሀገር ውስጥ ዜናዎችን በማስቀደም ቆይታን አደርጋለሁ። መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወስድ የኢፌዴሪ ፕሬዚዳንት ታዬ አፅቀሥላሴ ጥሪ አቀረቡ። ፕሬዝዳንት ታዬ ሰማንያኛውን የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ ለረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ ያሌለው ነው ብለዋል። በእዳ ስረዛ ዙሪያ ባነሱት ሀሳብ አዲስ ዓለም አቀፍ እርምጃ መወሰድ እንዳለበት አመልክተው በተለይም አፍሪካ ኢላማን ያደረጉ የኃይልና የንግድ እቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። በቀጠናችን ያለውን ዓለም አቀፍ ሽብርተኝነት ዘመቻን አጠናክረን እንቀጥላለን ያሉት ፕሬዚዳንቱ አለም አቀፉ ማህበረሰብ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ሀይል ድጋፉን እንዲያጠናክር ጥሪ አቅርበዋል። የናይል ወንዝ የትብብር ማዕቀፍ ወደ ተግባር መግባቱን አስታውሰው የናይል ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁ የኤሌክትሪክ ሀይል ተጠቃሚ ላልሆኑ ስልሳ ሚሊየን ኢትዮጵያውያን የሀይል ምንጭ እንዲያገኙ የሚያደርግ መሆኑን በጉባኤው ገልጸዋል። ግድቡ ለቀጠናው ትስስር ተስፋ የሚፈጥር እንደሆነና በምረቃው ስነ ስርዓቱ ላይ የተገኙት ከፍተኛ ድጋፎች በናይል ተፋሰስ ሀገራት መካከል ትብብር ለመፍጠር የሚያነሳሳ ነው ብለዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላት ሀገር መሆኗን የጠቀሱት ፕሬዚዳንቱ በቀይ ባህርና በህንድ ውቅያኖስ የባህር ጉዞ ደህንነት ትልቅ ቦታ እንደምትሰጥ ገልጸዋል። በመልከ ምድራዊ ሁኔታዎች ምክንያት የትኛውም ሀገር የእርገት የፋይናንስና የቴክኖሎጂ እድሎች ዝግ መሆን እንደሌለበት ኢትዮጵያም እንደምታምን የተናገሩት ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጥ የዓለም አቀፍ ህግ እውን መሆን እንዳለበት ተናግረ ዋል ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምት ሰራ ገልጸዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲና ሰላማዊ አማራጮችን እንደምት ከተል አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ ለመስቀል በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ በማህበራዊ ስር ገጻቸው ባሰፈሩት መልእክት የመስቀል በዓል ሲታወስ እውነት ተቀብራ እንደማትቀር እናስባለን ብለዋል። መስቀሉ የተቀበረበት ቦታ ተራራ ሰርቶ እንደነበርና የቀበሩት ሰዎችም እንደማይወጣ መደምደማቸውን በመግለጽ አንዳንድ አማኞች ተስፋ ቆርጠው እንደነበረ በማስታወስም ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ፣ የቀበረውም የተቀበረውም መስቀል ታሪኮ የሆነ መሰላቸው ሲሉም ተናግረዋል። ብርቱና እውነት ፈላጊ ታጊ ሰዎች አዋራውን የሚገልጡ፣ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት መውጣቱን የገለጹት ጠቅላይ ሚኒስትሩ እውነት አይቀበርም። ጊዜው ሲደርስ አጓራውን አንስቶ አሻራውን ያሳያል ብለዋል። የኢትዮጵያ እውነት እንደዚሁ ነው። የአውራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ጩኸት እንዲሁም ደግሞ የሌሊት ወፎች ክንፍ የፀሐይ መንጋትን አያግድም። በዚህም በተባለ በዚያም ፀሐይ ትወጣለች። የኢትዮጵያን እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አፍርሶ ቆሻሻውን ደርምሶ ይገለጣል። የዋጓትም ያዩዋታል። ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል ሲሉ በእንኳን አደረሳችሁ መልእክታቸው አስታውቀዋል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግናን እናዋጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ነው፣ በማለት እንኳን ለደመራና ለመስቀል በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዚዳንት ቪላድሚር ፑቲን ጋር በተለያዩ ሩሲያዊ ጉዳዮች ላይ ተወያዩ። ሁለቱ ሀገራት የሁለቱ ሀገራት መሪዎች በኃይል ማመንጫ ግብርና፣ በጤና ጥበቃ ልማትና በመከላከያ ትብብር ዙሪያ ነው የመከሩት። ለማህበረሰብ አገልግሎት የሚውል ንጹህ ሀይል ለማቅረብና የጋራ የኒኩለር ሀይል ማመንጫ ለማልማት ስምምነቶቹ መፈራረማቸውን፣ የጋራ ፍላጎታቸውን የሚያጎለብቱ ጉዳዮች ላይ ምክክሩ መካሄዱን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ጠቅላይ ሚኒስትር አብይ አህመድ ከአለም አቀፍ የአቶሚክ ፎረም ጎን ለጎን ከቤላሩስ ፕሬዚዳንት አሌክሳንደር ሉካሼንኮ ጋር በሁለትዮሽ ና አለም አቀፍ ጉዳዮች ላይ ውይይት አድርገናል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስር ገጻቸው አስፈረዋል። የግብርና ሜካናይዜሽንን ጨምሮ በተለያዩ የኢንቨስትመንት ጉዳዮች ላይ በጋራ የምን ሰራበትን ሁኔታ ተመልክተናል ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ ከአለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማርያኖ ጋር መወያየታቸውን ገልጸዋል። ኢትዮጵያ ና ሩሲያ የኒውክሌር ሀይል ማመንጫ ፕሮጀክት ስምምነትን ተፈራረሙ ሁለቱ ሀገራት በኢትዮጵያ የኒውክሌር ሀይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም ና በኢትዮጵያ የኤሌክትሪክ ሀይል መካከል የድርጊት መርሃ ግብር ተፈራርመዋል በኢትዮጵያ የሩሲያ ኤምባሲ ይፋ ባደረገው መረጃ እንዳስታወቀው የሩሳቶም ዋና ስራ አስፈጻሚ አሌክስ ሊካቮ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላድሚር ፑቲን ና ጠቅላይ ሚኒስትር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል የፊርማ ስነ ስርአቱ በሩሲያ መሪ ና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገው የውይይት አካል መሆኑ ተመላክቷል። ከውጭ ወዳገኘናቸው አጫጭር መረጃዎች አለፍን። የእስራኤል የጦር ኃይል በየመን ዋና ከተማ ሰአን ላይ የአየር ጥቃት አደረሰ። አይዲኤፍ በሰአን የሁቴዎች ወታደራዊ ማዘዣ ጣቢያን መምታቱን ይፋ ያደረገ ሲሆን ከየመን የሚሰነዘርብኝን ተደጋጋሚ ጥቃት ምላሽ ለመስጠት ያደረግኩት ነው ሲልም መግለጫ አውጥቷል። ከሁቴዎች ጋር አብሮ የሚሰራው አልማሲራ ቴሌቪዥን ጥቃቱ መድረሱንና አካባቢው ላይ ከባድ ፍንዳታ እንደነበረ ዘግቧል። የተወሰደው እርምጃ የእስራኤል ጦር ቃል አቀባይ ያረጋገጠ ሲሆን በርካታ የጦር አውሮፕላኖችና የአየር አጋጆች እንደተሳተፉበትም አሳውቋል። የሁቲ ጦር ማዘዣ ዋና መስሪያ ቤትን ኢላማ መሆኑም ተነግሯል። የሁቲዎች የደህንነትና የመረጃ ቁሶች መመታታቸውን ጭምር ነው አይዲኤፍ ይፋ ያደረገው። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በርካታ የሁቲ ኃይሎችን ሕይወት ቀጥፈናል ሲሉ በኤክስ ገጻቸው ላይ ሲጽፉ፣ ከሁቲ ጋር ግንኙነት ያላቸው ሚዲያዎች ደግሞ ሁለት ሰዎች መሞታቸውን አንስተው አርባ ስምንቱ ጉዳት ደርሶባቸዋል በሚል ዘግበዋል። ጥቃቱ የደረሰው የሁቲው መሪ አብዱል ማሊክ አልሁቲ በቴሌቪዥን ጋዜጣዊ መግለጫ እየሰጠ በነበረበት ወቅት ነው ነው። የወታደራዊ ክንፉ የፕሮፓጋንዳ ክፍልና የጦር መሳሪያ የተከማቸበት ቦታ ኢላማ ውስጥ መግባቱም ተነግሯል። ሁቲ በቀይ ባህር ዳርቻ ኢላት የወደብ ከተማ ላይ የሰው አውሮፕላን ጥቃት አድርሶ 22 ሰዎች መጎዳታቸውን ተከትሎ የተሰጠ አጸፋዊ ምላሽም ነው ተብሏል። በሩሲያና ዩክሬን መካከል እየተደረገ የሚገኘው ጦርነት የሚያበቃ ከሆነ ስልጣናቸውን ለመልቀቅ ዝግጁ መሆናቸውን ፕሬዚዳንት ዘለንስኪ አስታወቁ። ከስድስት አመታት በላይ በስልጣን ላይ የቆዩት የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ የሩሲያና የዩክሬን ጦርነት የሚያበቃ ከሆነ ስልጣናቸውን ለመልቀቅ ዝግጁ መሆናቸውን ገልጸዋል። ፕሬዚዳንቱ ለዳግም ስልጣን ከመፎካከር ይልቅ በሀገራቸው ሰላም ይሰፍን ዘንድ ጽኑ ፍላጎት እንዳላቸው አስታውቀዋል። የኔ ግብ ጦርነቱ እንዲያበቃ ብቻ ነው ያሉት ፕሬዚዳንት ዘለንስኪ ጦርነቱ ካበቃ ስልጣን ላይ መቆየት አልፈልግም ማለታቸውን ይዘገባል።

ታይላንድ ከኮሎምቢያ ጋር በሚያዋስናት ድንበር ላይ አጥር ልትገነባ መሆኑን አስታወቀች። የታይላንድ መከላከያ ሚኒስትር ናታፎን በሰጡት ማብራሪያ ሀገራቸው ከካምቦዲያ ጋር በምትዋሰንበት ድንበሯ የ አስር ኪሎ ሜትር አጥርና መገደቢያዎችን ለመስራት መዘጋጀቷን ገልጸዋል። የመከላከያ ሚኒስትሩ የድንበር አጥሩ የሚገነባው ሁለቱ ሀገራት በተስማሙበት ድንበራቸውና መዋሰኛቸው ላይ መሆኑን ተናግረዋል። የታይላንድ መንግስት ለ10 ኪሎ ሜትሩ የአጥር ግንባታ የሚውል 87 ሚሊየን የሀገሪቱን ገንዘብ መደቡን የስትሬት ታይምስ ዘገባ

ተመልካቾቹ አሁን ደግሞ በዝርዝር የምንመለከታቸው የሀገር ውስጥ ጉዳዮች አልፈናል። የመስቀል በዓል ኢየሱስ ክርስቶስ በመስቀል ቤዛ በመሆን ለሰው ልጆች ፍቅሩን ያሳየበትን በማሰብ እንደሚከበር የክርስትና ሃይማኖት ያስረዳል። ምእመኑ የዘንድሮን የመስቀልና ደመራ በዓል ሲያከብር ሃይማኖታዊ አስተምሮቱ ስርዓቱንና ትውፊቱን በተከተለ መልኩ መከበር እንዳለባቸው ተገልጿል። ሰላማዊት ወልደገሪማ የመስቀል በዓል ኢየሱስ ክርስቶስ የሰው ልጆችን ነጻ ለማውጣት ወደ ዓለም መጥቶ በመስቀሉ ጨለማን ወደ ብርሃን የቀየረበትና ለሰው ልጆች ፍቅሩን ማሳየቱን በማሰብ ይከበራል። በመስቀልም ሆነ በደመራ በዓል ቀን ስለ ፍቅር፣ ስለ ሰላም፣ ስለ ቤዛነት መስቀል መድኃኒት ስለ መሆኑ አብዝቶ ይነገራል። ከሦስት መቶ ዓመታት በኋላ ኢየሱስ ክርስቶስ የተሰቀለበት መስቀል በፍለጋ መገኘቱን ምክንያት በማድረግም በመላው ዓለም የሚገኙ የክርስትና እምነት ተከታዮች ከደመራው ቀን ጀምሮ በዓሉን በድምቀት ያከብሩታል። መስቀል ያው የሰላም አርማችን ነው። የሰላም ምልክት ነው ሰላም የተደረገበት የተጣሉት የታረቁበት ነው መስቀል። መስቀል ሰውና እግዚአብሔር፣ ሰውና መላይት፣ ነፍስና ስጋ ተጣልተው ነበረ ሰባቱ መስተጻርራን የሚባሉት የታረቁት በቅዱስ መስቀሉ ነው። ስለዚህ ቅዱስ መስቀል ከዚህም ባለፈ ደግሞ ለሶስት መቶ ዓመታት በላይ ተቀብሮ የኖረው የወጣበት እለት ነው። የክርስቶስ በዓል ነው። እርሱ በመስቀሉ ለዓለም ሰላምን የሰጠበት በዓል እንደመሆኑ በዓሉ ለዓለም በመስቀል መገኘቱ የሰዎች ልጆች ክፉ የሚሰሩ ሰዎች የሚሰቀሉበት ስነስርዓት ተቀይሮ የሁላችንም ጠላት የሆነው ዲያብሎስ በመስቀል ድል የተደረገበትን ለዓለም በማስተማሪያ መንገድ የምናከብርበት በዓል ነው። የመስቀል በዓል የክርስትና እምነት በሚከተሉ ሀገራት በተለያየ ሃይማኖታዊና ባህላዊ ትውፊት በየአመቱ የሚከበር ታላቅ ሃይማኖታዊ በዓል ነው። ይህ በዓል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለአመታት ተቀብሮ የነበረውን መስቀል ንግሥት እሌኒ በጸሎት ታግዛ አረጋዊ ክራኮስን ይዛ በጭስ ተመርታ መስቀሉን ያገኘችበትን ሁነት ለማሰብ በተለየ መልኩ በአደባባይ ደመራ በመደመር እንደምታከብረው የሃይማኖት አባቶች ያስረዳሉ። ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቅ ውበቷ በዓለም ላይ የሚታይበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሁሉም ተከታይ የሆነው ምዕመናን በሙሉ አሸብርቀው ደምቆ የሚታዩበት ክርስትና ሃይማኖታቸውን የሚገልጡበት ትልቅ በዓል ነው። ለኢትዮጵያውያን መስቀል እንግዲህ እጅግ በጣም ብዙ ትርጉም ያለው ልዩ ቦታ ተሰጥቶት የሚቀበር ለቤተክርስቲያኒቷ ደግሞ ተቀዳሚ በዓሏ ነው። የመስቀል በዓል ኢየሱስ ክርስቶስ ለሰው ልጆች ያሳየው ፍቅር የሚነገርበት በመስቀል ስለተገኘው ድህነት የሚገለጽበት መሆኑን ያነጋገርናቸው የሃይማኖት አባቶች ተናግረዋል። ምዕመናንም የደመራና የመስቀል በዓል ሲያከብሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃይማኖታዊ አስተምሮ ስርዓትና ትውፊት በተከተለ መልኩ መሆን እንዳለበት አሳስበዋል። የሁላችንም ጠላት የሆነው ዲያብሎስ በመስቀል ድል የተደረገበትን በዓል ስናከብር ሰማያዊው ንጉሥ ክርስቶስን አስበን የምናከብርበት የእኛን ድህነት በመስቀሉ ላይ ያሳየበትን ብቻ አስበን በመስቀሉም የተከፈለው ደግሞ የደም ቤዛ ስለዋል እሱን በማሰብ ብቻ በዓሉ ያማረ እንዲሆን ሁሉም በዚህ መንገድ እንዲገነዘበው አደራ ለማለት እወዳለሁ። የሰላም አርማ የሆነውን ክርስቶስ በደሙ ሰላምን ያወጀበትን፣ ሞትን ጥልን የገደለበትን፣ የተለያዩትን አንድ ያደረገበትን በዓለ መስቀልን ስናከብር እንግዲህ ሁላችንም የተጣላን ታርቀን የተለያየን አንድ ሁነን ሊሆን ይገባል ብዬ ነው የማስበው። በተለይም የሃይማኖቱ መሪዎች፣ አባቶች፣ የሀገር ሽማግሌዎች ብሎም ወጣቶች ሰላምን፣ ፍቅርን፣ ይቅርታንና አንድነትን በመስበክና በማንጸባረቅ ማክበር ይገባቸዋል ብለዋል። ሃይማኖት አባቶች እንግዲህ ወንጌልን በመስበክ የተጣሉትን በማስታረቅ ስለ ቤተ ክርስቲያን እድገት ስለ ሀገር እድገት ትውልዱ መስራት እንዲችል ተግተው ማስተማር ነው ያለባቸው። ከአባቶች የሚጠበቀው ይሄ ነው። ሽማግሌዎች፣ እናቶች የተጣሉትን በማስታረቅ የተለያዩትን አንድ በማድረግ ሰላምን በመስበክ ፍቅርን በመስበክ ማክበር ያስፈልጋል። ወጣቶች፣ እውነት ለመናገር አሁን ሀይማ በዓልን የሚያከብሩት በታላቅ ስሜት ነው። ደመራውን ደምረው ነው በዓሉን የሚያከብሩት። ስለዚህ ልክ እንደ ደመራው ሁሉ ወጣቶች አንድ ሊሆኑ ያስፈልጋል። መስቀል እንዲሁ የምንጨፍርበት አይደለም፣ ምንጠጣበት አይደለም፣ ሌላ ቁማር ምንጫወትበት አይደለም። መስቀል ሃይማኖታችን የምንገልጥበት ኢትዮጵያዊ ትውፊታችን የምናሳይበት ታላቅ በዓል ነው። ቤተ ክርስቲያኒቱ የምትሰብከው ሰላምን ነው። ቤተ ክርስቲያኒቱ የሰላም ምንጭ ናት፣ የሰላም ሰባኪ ናት። ስለዚህ ልጆቿም ቤተ ክርስቲያኒቱ ሊገልጧት ያስፈልጋል፣ ሰላም በመሆን ይቅርባይ በመሆን የተጣሉትን በመታረቅ እንዲሁ በመንፈሳዊነት እንዲያከብሩት ነው የማሳስበው። በማይዳሰስ የዓለም ቅርስነት የተመዘገበው የመስቀል ደመራ በዓል በርካታ ምእመናን ብሎም የውጭ አገር ጎብኚዎች የሚታደሙበት በመሆኑ በኢትዮጵያዊ ፍጹም እንግዳ ተቀባይነት ብሎም የቤተ ክርስቲያኒቱን ስርዓትና ትውፊት በሚወክል መልኩ ምእመናን እንግዶችን እንዲቀበሉ የሃይማኖት አባቶች መልእክታቸውን አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውብ የሆነ ትልቁ በዓል እንደመሆኑ መጠን በዛ ላይም ደግሞ በዩኔስኮ በዓለም አቀፍ ቅርስ ደረጃ ተመዝግቦ ያለ በዓል እንደመሆኑ መጠን ሁሉም ሰው በሰላም ማክበር አለበት። ይህንን ኢትዮጵያውያን በሙሉ ያውቁታል። በተለያየ መንገድ ይህንን በዓል ለማየት የሚመጡ ይኖራሉ ና እነሱንም የምናስተናግድበት መንገድ ቤተክርስቲያኒቷን ሊወክል ይሄ ቤተክርስቲያኒቱ የኢትዮጵያ ቤተክርስቲያን የምትገለጥበት በዓል ስለሆነ ኢትዮጵያዊ ማንነታችንንም የበለጠ ብናንጸባረቅበት የሚል መልእክት ነው ያለኝ። የመስቀል ደመራ በዓል ሃይማኖታዊ ትውፊቱን በጠበቀ መልኩ ማክበር የሚያስችል ዝግጅት መጠናቀቁ ተገልጿል። የመስቀል በዓል ሀይማኖታዊ ና ባህላዊ እሴቱን በጠበቀ መልኩ ከዘመን ወደ ዘመን በድምቀት በተለያዩ የሀገሪቱ ክፍሎች ይከበራል። በኢትዮጵያ በዓሉ ሀይማኖታዊ ና ባህላዊ ትውፊቱን በጠበቀ መልኩ ከሚከበርባቸው የሀገሪቱ ክፍሎች ደግሞ የትግራይ ክልል አንዱ ነው። ሰላማዊት ወልደገሪማ በትግራይ ክልል በተለይም ደግሞ በአዲግራት ይህ በዓል እንዴት ይከበራል የሚለውን ታስቃኘናለች የመስቀል በዓል እንደ ኢትዮጵያውያን እሴትና ባህል ከዳር እስከ ዳር የሚከበር ከአደይ ጋር አብሮ የሚፈካ ከዘመን ጋር የሚጠባ በዓል በመሆኑ ይበልጥ ደማቅ እንዲሆን ያድርገዋል። ይህ በዓል ሃይማኖታዊና ባህላዊ እሴቱን በጠበቀ መልኩ ከዘመን ዘመን በድምቀት በተለያዩ የሀገሪቱ ክፍሎች ይከበራል። በኢትዮጵያ የመስቀል በዓል ሃይማኖታዊና ባህላዊ ትውፊቱን በጠበቀ መልኩ ከሚከበሩባቸው የሀገሪቱ ክፍሎች በትግራይ ክልል በተለይም በአዲግራት፣ በመቀለ፣ በኤሮፕና በአክሱም አካባቢዎች በተለየ ድባብ በጎዳናዎች እንዲሁም ህዝብ በሚሰበሰብባቸው ቦታዎች በደማቅ ሁኔታ ይከበራል። በትግራይ ምስራቃዊ አዲግራት ዙሪያ ያሉ ተራሮች በእጽዋት የሚያገጹበት ምድር አረንጓዴ ኩታ የምትለብስበት ወቅት ነው መስከረም። ታሪክ እንደሚያስረዳው የመስቀል በዓል በአጋመ ማለትም በአዲግራት አካባቢ ነዋሪዎች ዘንድ በርካታ መቶ ዓመታትን ያስቆጠረ ነው። የዞኑ ተወላጆች ለመስቀል በዓል ወደ ቀያቸው መግባትና በዓሉን ከአብሮ አደጎቻቸው ጋር ማሳለፍ የተለመደ ነው። ወጣቶች፣ ልጆች፣ እናቶች በአጠቃላይ ሁሉም ሰው ለበዓሉ ዝግጅት ማድረግ የሚጀምረውም ቀደም ብሎ ነው። በገጠር አካባቢዎችም ሳይቀር መስከረም እንደገባ መስቀል ሳምንት ሲቀረው ዝግጅቱ ይጦፋል። አሆይ አሆሃይ ተብሎ እየተዜመ የወራ እንጨት ተቀጣጥሎ የወተት ማለቢያ እቃዎች ሳይቀሩ ይታጠናሉ። የበዓሉ መዳረሻ ቀናት እናቶች ጥህሉን ጨምሮ ሌሎች ባህላዊ ምግቦችን ከተወዳጁ ሜስ ወይም ጠጅ ጋር ያዘጋጃሉ። አባቶች በተመሳሳይ ለእርድ የሚሆኑ ከብቶችንና በጎችን ሲያዘጋጁ፣ ለልጆች አልባሳትን ከመግዛት ጀምሮ በቤት ውስጥ የሚያስፈልጉ ግብዓቶችን የማሟላት ኃላፊነትን ይወጣሉ። መስቀል አከባበሩ ዋዜማ በአዲግራት ከሚከናወኑ ስነ ስርዓቶች መካከል ምዕኳ አንዱ ሲሆን የአካባቢው ማህበረሰብ ለከብቶቻቸው ያለውን ፍቅር የሚገልጽበትና ታላላቅ አባቶች ከብቶችን ቅቤ የሚቀቡበት ስነ ስርዓት ነው። ሌላኛው የአዲግራት መስቀል በዓል አከባበር ልዩ የሚያደርገው በዋዜማው ያለው ስነ ስርዓት ነው። በገጠሩ አካባቢ መስከረም አስራ ስድስት ወጣቶች ቅቤ ይቀባሉ፣ ወተትና ዳቦ ይሰንቁና ከብቶቻቸውን እየነዱ ወደ በረሃ በመውረድ ምሽት ላይ ይመለሳሉ። በዓሉ መድመቅ የሚጀምረው ይህኔ ነው። ወንዱም ሴቱን በባህላዊ አልባሳት አምረውና ተውበው በጋራ ችቦ ለመለኮስም ዝግጅታቸውን ይጀምራሉ። በረሃ የዋሉት ወጣቶች ለደመራ የሚሆን እንጨት ሰብስበው ሆያሉ ይመለሳሉ። መንደሮች በችቦና በተስፋ ብርሃን ይሞላል። ምሽት በቦታና በችቦ እሳትም ይፈካል። በአዲግራት በተመሳሳይ ይህ ትዕይንት በከተማውም የሚከናወን ሲሆን ወጣቶች በከተማው መሀል በመሰባሰብ ያልበራ ችቦ በመያዝ ቀንድ አሮ ወደ ተባለ ተራራ በእግር ያቀናሉ። በስፍራው እንደደረሱም ችቦን በመለኮስ ወደ መጡበት ስፍራ ይመለሳሉ። ምሽት የአዲግራት ጎዳናዎች ተለኩሶ ችቦ ይዘው የሰው እግር ስር ለመጣል በሚርመሰመሱ ወጣቶችና ህጻናት ይሞላል። እግር ስር ጅቦ የጣሉ ሰዎች ጅቦን በመሻገር ከዘመን ዘመን መሻገርን በምሳሌ ገልጾ ጅቦውን እግሩ ስር ለጣለው ሰው ሽልማትን ይሰጣል። የአዲግራት ደመራ እንደ ሌሎቹ የትግራይ አካባቢዎች መስከረም 17 ጠዋት ነው የሚለኮሰው። በተለይ የአዲግራት ከተማ ነዋሪዎች የባህል ልብሶቻቸውን በመልበስ የወፍ መጮህን ተከትለው ደመራ ወደ ተደመረበት ወልዋሎ ስታዲየም ይተማሉ። በስፍራው የሃይማኖት አባቶች ጸሎት በማድረግ ሃይማኖታዊ ስነ ስርዓቶችን ያከናውናሉ። መስቀል አብርሃ እያሉ በማዜም በከዋክብት አብርቷል፣ ሰማይን አስጊጧል በማለት ካህናቱ በታላቅ ስሜት ተውጠው በደመራው አውድ ያዜማሉ። ሃይማኖታዊ የጸሎት ስነ ስርዓቱ ከተጠናቀቀ በኋላ ደመራው ተለኩሶ የደመራው እሳት በመሻገርና አመዱ በመስቀል ቅርጽ አምሳያ ግንባር ላይ በመቀባት ስነ ስርዓቱ ይከናወናል። ከደመራው በኋላም ወደ ቤት በመመለስ የበዓሉ አከባበር የሚቀጥል ሲሆን ወተትና የወተት ተዋጽኦ በስፋትና በአይነት የሚዘጋጁበት የመስቀል በዓል በጉጉት ሲጠበቅ የሚኖር ቤተሰብ ለቤተሰብ ፍቅርን የሚገልጽበት በዓል ነው። ለበዓሉ ባህላዊ ምግቦች በስፋት የሚዘጋጁ ሲሆን እሳት በጋለ ድንጋይ ላይ የፍየል ስጋም ይጠበሳል። እንዲሁም የአካባቢው ባህላዊ ምግብ ጥህሎ ከወዳጅ ዘመድ ጋር በጋራ በመሆን ይመገባሉ። ከማር ጠጅ እያወራረዱ ጥህሎን በህብረት መመገብ ቆይታን አይረሴ ያደርገዋል። በአዲግራት ተመልካቾች በዝርዝር የምንመለከተው የውጭ ጉዳይ አለፍን ። አውሮፓ ከሩሲያ ጋር በቀጥታ ወደ ጦርነት ለመግባት መዘጋጀቱን አስታወቀ። ሩሲያ በበኩላ የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ግልጽ ጦርነት አውጇል ስትል ትገልጻለች። የዓለም አቀፉ ትንታኔ ዘገባችን መርጦ የተኮረበት ጉዳይ ነው፤ እንደሚከተለው ይቀርባል። የአውሮፓ መንግስታት ከሩሲያ ጋር በቀጥታ ወደ ጦርነት ለመግባት መዘጋጀታቸው ሲነገር፣ ዩክሬን በበኩሏ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያን ውስጠኛ ክፍል ዘልቀንን መታ ዘንድ ፈቅደውልናል፣ ምናልባትም የጨዋታውን ህግ የሚቀይሩ የጦር መሳሪያዎችን ያዘጋጁልናል ስትል ገልጣለች። ሩሲያ ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት በሩሲያ ላይ ጦርነት አውጀዋል ስትል አስታውቃለች። እናም ሩሲያ ምታ ነጋሪት፣ ክተት ሰራዊት ብላለች ነው ተባለው። ሩሲያ አለችም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሀገሪት የጦር አውሮፕላን ቀርቶ ድሮኖቻችንን መቶ ቢጥል ውርድ ከራሳችን በቀጥታ የግዙፉ ጦርነት ፊሽካው ይነፋል ማለት ነው ስትል አስጠንቅቃለች። አሁን በአውሮፓ ድፍና ጉሩ አከርካሪው ቆስሏል፣ ተንገዳግዷል ነው የሚባለው። ፈረንሳይም በበኩሏ የራፋኤልና የታይፉን የጦር አውሮፕላኖቿን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አየር ክልል ይጠብቁ ዘንድ ትዕዛዝ ስታሰማርታለች። የአሜሪካው የመከላከያ መስሪያ ቤት ፔንታጎን በበኩሉ በመላው ዓለም የሚገኙትን ከፍተኛ የጦር መሪዎቹን በቀጣይ ሳምንት ወደ ቨርጂኒያ መጥራቱ ጥያቄ ፈጥሯል። ይህን የኖ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠና ሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቅ እልሃለ ነኝ ይህ ፉክክር ቤት ሳይዘጋ ያድራል፣ አለያም የማይተማመን ባልንጀራ በየወንዙ ይማማላል ይሏል አበው። ኢትዮጵያውያኑ በመላው ዓለም ከ168000 በላይ የጦር ኃይሏን ከ86 በላይ ሀገራት በ750 የጦር ማዘዣዎች ያስደፈጠችዋል እልሃ እያሉ ሀገር አሜሪካ በዚህ ዘመን ያበጡና የቆለበጡብኝ ባለቻቸው ወዲያም ተገዳድረውኛል ባለቻቸው ቻይናና ሩሲያ ላይ ምላሷ ተዘርግቷል፣ ዓይኗ ቀልቷል፣ ፈጧል፣ ጡንቿም ፈርጥሟል። ዛሬ ከዚያች ሀገር የተሰማው ዜና ታዲያ በጣም አስደንጋጭ ሆኗል። ያውም የአሜሪካው የመከላከያ ሚኒስት ሚኒስትር ፔት ሄግሰት በመላው ዓለም የሚገኙትን ከፍተኛ የጦር አዛዦችና የጦር መሪዎች አስጠርተዋል ነው የተባለው። ሄግሰት ለምን አስጠሯቸው? ምን ተፈጠረ? ለምን አስፈለገ? ምን ሊመክሩ ምን ሊዘክሩ ይሆን? ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ ግን የወጣ ፍንጭ የለም። ብቻ የአሜሪካው የመከላከያ ሚኒስትር ፔት ሄግሰት በድፍን ዓለም ያሉትን የጦር አዛዦቻቸውን በቀጣይ ሳምንት ኳንቲካ ቨርጂኒያ ውስጥ ይከቱ ዘንድ ጠርተዋቸዋል ነው የተባለው። በጉዳዩ ዙሪያ ተጨማሪና ዝርዝር ማብራሪያ ይሰጡ ዘንድ የተጠየቁት የፔንታጎኑ አፈቀላጤ ሲያን ፓርኔል በሰጠ ጡት ማብራሪያ የተናገሩት በጣም ቁንጽል ሀሳብ ብቻ መሆኑን የተገለጠው ያውም አፈቀላጤው ፓርኔል የጦር ሚኒስትሩ ለከፍተኛ የጦር መሪዎቻቸው በቀጣይ ሳምንት መልእክት ያስተላልፋሉ ነው ያሉት። ቃል በቃልም ዘ ሴክሬታሪ ኦፍ ወር ዊል ቢ አድራሲንግ ሄ ሲኒየር ሚሊታሪ ሊደር አርሊ ኔክስት ዊክ ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀድሞ የአሜሪካው የመከላከያ ክፍል ወይም ደግሞ ዲፌንስ ዲፓርትመንት ሲባል የነበረውን ዳግም ወደ ቀደመው ዘመን መጠሪያ ስያሜው ዘ ሴክሬታሪ ኦፍ ወር ሲሉ መሰየማቸው አይዘነጋም። ትራምፕ ለዚያ የስያሜ ለውጥ የወሰኑ ደግሞ በዚህ ዘመን ጦርነትና የጦርነት ወሬዎች በየምድሪቱ ማዕዘናት እየተወሩና እየተሰሙ መሆኑን ተከትሎ ነው ይሏቸዋል። በዋይት ውስ ለጉዳዩ ማብራሪያ የሰጡት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስን በበኩላቸው የዚያን አይነት በዓለም ዙሪያ ያሉ የጦር መሪዎች መጥራት እና መወያየት የተለመደ ነገር አይደለም ያሉት በሾላ ድፍን። የአሜሪካው የመከላከያ ሚኒስትር ፔክ ሄግሴት በጣም በርካታ የቀድሞ ጄኔራሎችና አድሚራሎችን ከስልጣናቸው ማሰራበታቸው ይነገራል። አሜሪካ በዚህ ወቅት ከገባችበት በርካታ ጣብቅኝ አንጻር የጦር መሪዎች ባለሙያዎቿን ከዓለም ማዕዘናት የመጥራቷ ነገር በሰማው ዘንድ ሁሉ ጥያቄ ፈጥሯል የተባለው። በተለይም ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቅርቡ በሩሲያ ላይ ሲያራምዱ እየነበረውን አቋማቸውን በተውኔታዊ መንገድ ቀይረው ለዩክሬን ያደላ ንግግርና መተማመኛ መስጠታቸው፣ ወዲያም ሩሲያ በዩክሬን የያዘችውን ጦርነት አላማ ቢስና ሩሲያን የወረቀት ላይ ነብር፣ እንዲሁም ፑቲንና ሩሲያ በከፋ የምጣኔ ሀብት ኪሳራ ውስጥ ገብተዋል ሲሉ መናገራቸው በሩሲያ ሹማምንት ዘንድ በንዴትና በበቀል ስለት እያንዘረዘረ ምላሽ ማሰጠቱም አይዘነጋም። በዚያ ላይ ደግሞ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ትናንት አመሻሹን ይህንን አሉ። ትራምፕ ዩክሬን በሩሲያ ውስጠኛ ክፍል ዘልቃ ትደበድብ ዘንድ ፈቅደዋል። ለዚያ ተልእኮ ደግሞ ትራምፕ የጨዋታ ህጉን የሚቀይሩ የጦር መሳሪያዎቻቸውንም ሊሰጡን ተዘጋጅተዋል ማለታቸው በሩሲያ ባለስልጣናት ዘንድ ሌላ አቋም አስይዟል። የዚያን የዘለንስኪን ንግግር የሰሞኑን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ውንጀላና የበትር ዝግጅት ወዲህም የአውሮፓ ህብረት ሀገራቱን ጫናና ወሬ የሰሙት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንትና ምሽቱ ሲገፋ በሰጡት ማብራሪያ ይህንን ብለዋል። ኔቶ ኤን ዩሮፒያን ዩኒየን ሀፍ ዲክለርድ ዎ አን ሩሲያ ሲሉ ነገሩን ፍርጥርጥ አድርገው አውጥተውታል። ይህ ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሀገር ቤት ያንን ሲሉ፣ በፈረንሳይ የሩሲያው አምባሳደር አሌክሴይ ሜሽኮቭ በበኩላቸው ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሩሲያን አውሮፕላኖች እያደነ ይመታ ዘንድ የተወሰነው ውሳኔ የጦርነት ነጋሪትን መጎሰም ነው ማለታቸውን የተሰማው በተለይም ደግሞ የሩሲያው የውጭ ጉዳይ ሚኒስትር ሰርገይ ላቭሮቭ አሉ። ትናንትና ሐሙስ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት በዩክሬን ጉዳይ በቡድን ሀያ አባል ሀገራት ስብሰባ በሩሲያ ላይ ጦርነት አውጀዋል ሲሉ አስታውቀዋል። ታስ የዜና ተቋም ባሰራጨው ዘገባው ላቭሮቭ ኔቶ አንድ ዩሮፒያን ዩኒዮን ዋን ቱ ዲክለር ሀብ አልሬዲ ዲክለር ሬል ወር ኦን ማይ ካንትሪ አንድ አር ዳይሬክትሊ ፓርቲሲፓቲንግ ኒት ነው ያሉት ነው ያለው። ሩሲያ ባወጣችው መግለጫ እንኪያስ አለች እንኪያስ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሩሲያን የጦር ጀቶች መጥቶ የሚጥል ከሆነ ያን ጊዜ ከዚያ በቃል በግልጥ የጦር ሜዳው የጦርነት ማስጀመሪያው ፊሽካው መነፋቱን ድፍን ዓለም ወቅልን ያን የሚያረረበት ያማስል ስትል ነው ያስጠነቀቀችው። አሁን በምዕራባኑና በሩሲያ መካከል ያንዣበበው ይህ ግዙፍ ጦርነት ደመና ቀላያቱን ጥሶ ወደ ምድሪቱ የሚጠል ከሆነ ደህናሁኝ ዓለም፣ ሁሉም ተያይዞ ከእሳቱና ከገደሉ ዘቅት መግባቱ ነው። ሩሲያ ከምዕራባያኑ አንዲት ጥቃት ከተፈጸመባት ሰሜን ኮሪያ በቀጥታ ለመተኮስ ጣቷን ከምላጩ ላይ ያደረገችውንና ያነጣጠረችውን መሳሪያ ተተኩሰውና ያለመችላቸውን ኢላማዎች ዶግ አመድ ማድረጓ ነው። ኢራንም ሁድ ሆድ ብሷታልና እያለ ገደብ የያዘችውን ሁሉንም እሳትና ሲትበትነውና ተያይዞ እርጥቡም ደረቁም ሲጨስ የነበረው ሲነድ ቻይናም በታይዋን ደሴት የተቆጣ ወኒዋና ሐሞቷ ገንፍሎ ጥሩ አጋጣሚ ነው ስትል ደሴቲቱን ዋጥ ስልቅጥ የማድረጓ ነገር ሳይታለም የተፈታ ሆኗል። በዚህ ዘመን የሚፈራው ግዙፉ ጦርነት በሌላኛው መጠሪያውም የሶስተኛው ዓለም ጦርነት ወይም የኒኩለር ጦርነት ሊፈርጥ እንዳሞጠሞጠባጭ ዘግናኝ ደረጃ ላይ ደርሷል። ምዕራባኑ በበኩላቸው በጦር ጥምረታቸው ይህ ሰሜን አትላንቲክ ጦር ቀልኪዳን ኪዳን ድርጅት ኔቶ ጥላስር ሆነው ለቀጣው ጦርነት መስ ሰናዳታቸውን እየገለጡ ነው። ቮክስ ዛሬ ማለዳ ላይ ባወጣው ሰበር መረጃው ዩሮፕ ኢዝ ሬዲንግ ፎር ዳይሬክት ኮንፍሊክት ዊዝ ሩሲያ ነው ያለው። ደግሞም ይላል የቮክስ ዘገባ በንዑስ አንቀጹ ስር በሰፈረው ጽሑፉ ዘ አንቲንክብል ቢከምስ ዘ ኤክስፐክትድ ሲል ያሳያል። ይህ አውሮፓ መንግስታት አሁን ሁሉም ነገር ወደ ጦር ግንባር ያሉ ነው የሚመስሉት። እንደዚያ ውጥረቱና ስጋቱ በተካረረበት በዚያ አውሮፓ ቀጠና ሀገራት ለተቃረበው ግዙፉ ጦርነት የሚሰስቱት ነገር እንደሌለ እያሳዩ ነው። ፈረንሳይ ባወጣቸው መግለጫዋና ወሳኔዋ የራፋኤልና የታይፉን የጦር ጀት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አየር ክልል ይጠብቁ ዘንድ ማሰማራቷ ተገልጧል። ያ ደግሞ ጸብ ያለሽ በዳቦን መሆኑ ነው። ፈረንሳይ በእነዚያ የጦር ጀቶቿ ላይ እጅግ መርዘኛና መዘዘኛ የሚባልላቸውን የጦር መሳሪያዎቿን እንደ አብነትም የማጂግ አስራምና የአምራም ከአየር ወደ ምድር የሚምዘገዘጉ ሚሳይሎችን እንዲሁም የአፓቺ ሄሊኮፕተሮቿን ሀርማላርምና የማቬሪክ ከአየር ወደ ምድር የሚምዘገዘጉ ሚሳይሎቿን አርግዘው በአየሩ ላይ የጥንዚዛ ነፍሰ ጡር የመሰሉ ሄሊኮፕተሮቿን ሳይቀር ማዘጋጀቷን የተገለጠው ፈረንሳይ ከዚያ ሰላም ውጪ የፔንጊዮን ስሪና የሃርፑን ጸረ መርከብ ሚሳይሎቿንም ለጦርነቱ ማዘጋጀቷን የተሰማው ምዕራባውያኑ አሁን ውረድ በለው ግፋ በለውን እያቀነቀኑ እየሸለሉና እየፎከሩ ያውደ ግንባሩን የእሳትን ቁርቋሶ እየተጠባበቁት ነው። ይህ በእንዲህ እንዳለ የሩሲያ የጦር አውሮፕላኖች በአላስካ ግዛት አቅራቢያ መታየታቸው ተሰምቷል። ሩሲያ የዚያን መሰል ቅኝትና ክትትል በአላስካ አካባቢ ስታደርግ የአሁኑ በአንድ ወር ጊዜ ውስጥ ለሶስተኛ በአንድ ዓመት ጊዜ ደግሞ ለዘጠነኛ መሆኑ ነው የተገለጠው ትንታኔ ዘገባውን ስናዘጋጅ በዋ ተቀባቢነት ኤዣዋንን፣ አኒ ኒውስን፣ ራውተርስን፣ ፎክስ ኒውስን፣ ዘሳንን፣ ሲኤንኤንን፣ ዋሽንግተን ኤግዛማይነርን፣ ኪፍ ፖስትን፣ ዲፌንስ ብሎግን፣ ናሽናል ኢንተረስትን፣ ፖለቲካል ዋይርን፣ ተህራን ታይምስን፣ ኢራን ፍሮንት ፔጅና አልጀዚራን ተጠቅመናል።